መጽሐፍ ቅዱስ የእግዚአብሔርን ቃል የያዘን ሰዎች ከኔ ጋር የሐዋርያት ሥራ ምዕራፍ ሁለትን ከቁጥር አንድ ጀምራችሁ ስታነቡት በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም አንድ ልብ ሆነው አብሮ ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ። ተቀምጦም የነበሩበትን ቤት ሞላው። እንደ እሳትም የተከፋፈሉ ሊሳ ታዩአቸው። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ቅዱስ እንዲናገሩ በሰጣቸው መጠን በሌላ ሌላ ሊሳን ልናገሩ ጀመረ እያለ ይቀጥላል። የመንፈስ ቅዱስ ኃይል በሚል ሀሳብ ነው ጥቂት ጊዜ የእግዚአብሔርን ቃል የማካፍላችሁ። መንፈስ ቅዱስ ከሥላሴ አካል አንዱና እግዚአብሔር ሰማይና ምድርን ሲፈጥር ከእግዚአብሔር ጋራ አብሮ የነበረ አምላክ የሆነ ከሥላሴ ክፍል አንዱ እንደሆነ ሁላችንም የምናውቀው መንፈስ ቅዱስ በብሉይ ኪዳን ዘመን በሐዋርያ ሥራ ምዕራፍ ሁለት ላይ በአካል ወርደው እስኪገናኛቸው በነበረ ጊዜ ሙሴ መገናኛ ድንኳን እግዚአብሔርን ለመገናኘት በሚቀርብበት ጊዜ መንፈስ ቅዱስ በደመና አምሳል መጥቶ አውርቶ ተገናኝቶ እንደሚለየው፣ እንዲሁም በተለያዩ ጊዜያት ላይ በብሉይ ኪዳን ዘመን ከነበሩ ነቢያት ጋራ መንፈስ ቅዱስ ለዘላለም ጸንቶ ሊኖር ሳይሆን የሆነ ሀሳብ ለማቃበል ይገናኛቸው ብቻ እንደነበረ የምናውቀው ሲሆን፣ ምራፍ አንድን የሐዋርያትን ስራ መጽሐፍ ስትመለከቱት ጌታ ኢየሱስ ክርስቶስ ከተሰቀለ ወይም ከሞት ከተነሳ በኋላ በጣም በሚገርማችሁ ሁኔታ ጌታ ኢየሱስ ወደዚህ ምድር የመጣበት ዓላማ ኢየሱስ ከሰማይ የመጣው የእግዚአብሔርን መንግስት ወይም የአባቱን መንግስት እዚህ ምድር ለመመስረት ሲሆን፣ ኢየሱስ ክርስቶስ ደግሞ ከተለያየ ነገድና በጎሳ የሰበሰባቸው ደቀ መዝሙርት ደግሞ የሚመለከታቸው መንግስት አላቸው። እና እነሱ የሚመለከታቸው መንግስት የእስራኤል መንግስት ይባላል። ሁላችሁ እንደምታውቁት ከዚህ በፊት ኢየሱስ ክርስቶስ ወደ ምድር መጥቶ ብዙ ተአምራቶችን እያደረገ በተገለጠ ጊዜ እነዚህ ሰዎች በቃ ይሄ ሰውዬ ሁለት አሳ አባዝቶ ለአምስት ሺህ የሚያበቃ የሞተን የሚያስነሳ ምናምን ከሆነ ይህን ሰውዬ እናንግሰውና የእስራኤል ንጉስ ከሆነ ማረፍ ነው ብሎ ሊያነግሱት ሲፈልጉ ኢየሱስ ሸሽቶባቸው እንደነበረ የምድር ንጉስ ያደርጉት እንዳመለጣቸው እናያለን። እና በዚህ ወቅት ላይ ምዕራፍ ሁለትን ከቁጥር አንድ ጀምራችሁ ስታነቡት የሐዋርያ ሥራ መጽሐፍ ጻፊ ሉቃስ ሲናገር እንደዚህ ይላል ከእኔ በፊት የነበሩ ያስተማሩትን ወይም ደግሞ የጻፉትን ብቻ ሳይሆን፣ ኢየሱስ ክርስቶስ ለማድረግ የጀመረው ስራ ሊያስተምርም የጀመረውን ነገር ወደፊት ደግሞ በእናንተም መቀጠል እንድችል ከመሰረቱ የነበረውን ነገር ለእናንተ አጥብቄ መሰረትና ስር እንድትሰዱ በጥንቃቄ እንዲጽፍላችሁ መልካም ሆኖ ታየልኝ ካለ በኋላ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለሃምሳ ቀናት ያህል በአካል እየተገለጠላቸው አንደኛ ከሙታን እንደተነሳ ሁለተኛ ደግሞ ወደዚህ ምድር የመጣበትን የእግዚአብሔር መንግስት አላማቸውና ታርጌታቸውን ያደርጉ ዘንድ ለሃምሳ ቀን ያህል ከሙታን ከተነሳ በኋላ ወደ አባቱ ሳያደርግ ደጋግሞ እየተገለጠ ያስተማራቸው ጉዳይ አንድ ነው። እኔም ይህንን ጉዳይ እናንተም በደንብ ጠንቅቃችሁ ማወቅ እንድትችሉ በጥንቃቄ እንዳስቀምጥላችሁ ዘንድ መልካም ሆኖ ታየኝ። ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ ጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ እያለ ያስተምራቸው ነበር። ጌታ ኢየሱስ ክርስቶስ ከእግዚአብሔር ዘንድ ወደዚህ ምድር የመጣበት የመጀመሪያና ትልቁ ዓላማ የእግዚአብሔር መንግስት የሚባለውን መንግስት እዚህ ምድር ለመመስረት ነው የመጣው። በተለያየ ስፍራ አይሁዳውያንና የአይሁዳውያ መምህራን ኢየሱስን ከዚህ ትምህርት ጋር ይህን ትምህርት የሚያስቀጥሉ እየመሰሉ በተቃራኒ ሳይድ እየቆሙ ሲሟገቱት እናያለን። ለምሳሌ ያህል ጌታ ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 20 ላይ በቤተ መቅደስ እያስተማረ ዲዳ ያናገራል፣ ደንቆሮ ያሰማል ሽባን ተነስ ይላል። 18 ዓመት ያጎበጠችው ሴትዮ ቀና በይ እያለ ያስነሳል እና ሰዎቹ ኢየሱስ እስኪመጣ ድረስ እብን መሲ እንኳን እንደሚመጣ ሁሉ ያስተማሩ ናቸው። ነገር ግን መሲ ከመጣ በኋላ በሚያደርገው በተመሳሳይ ሰልፍ መግባት አቃታቸውና እኛም ጌታ ነው እንላለን እኛም ያድናል እንላለን እኛ ያድናል ብለን ጆሮ አልተተከለም አይን አልተሰጠም አንተ የምታደርገው ነገር ከእኛ ልምምድ ውጪ ነው አሉትና እጅ አንስቶ መምህር ሆይ አሉት እነዚህ አንተ የምታደርጋቸው ነገሮች አንተ ከወዴት ነው ያመጣኸው እኛም እግዚአብሔር አምላክ እንደሆነ እናምናለን በእግዚአብሔርም ቤት አለን አንተ ስትናገር የሚሆነው ግን እኛ ስንናገር ከሚሆነው ይለያል አሉትና ምንድን ነው የስልጣን ምንጭ እነዚህን ስልጣኖች ከወዴት አገኘሃቸው ብሎ ሲጠይቁት፣ ኢየሱስም እንደዚህ አላቸው፣ እኔም አንድ ጥያቄ ልጠይቃችሁና ከዛ በኋላ የእናንተን ጥያቄ መልስላችኋለሁ አላቸው። ምንድን ነው ጥያቄ ብሎ ሲሉት፣ የዮሐንስ ጥምቀት ከምድር ነው ወይስ ከሰማይ ነው ብሎ ጠየቃቸው። ታዲያ እነዚህ ሰዎች በአጭሩ እንዲመልሱ የኢየሱስ ክርስቶስ ቀላል አልነበረም። እኔ ለአንድ ሰው መልእክት ልናገር የእግዚአብሔር መንፈስ ወይም አኖይንቲንግ በላያችሁ ላይ በኃይል ስመጣ የምትናገሩበት የንግግር ብቃት የምትንቀሳቀሱበት የእንቅስቃሴ ልክ ሳሙዋን ዝም ብሎ ብድግ ብሎ የሚያስቆመው ሊሆን አይችልም። ባይዘው እኮ የመሰላቸው በቃ ቻለንጅ እናድርግና እናስቆማለን ብሎ እናሉት ከትህን ስልጣን አምጥተ ነው ብሎ ሲሉት የዮሐንስ ጥምቀት ከሰማይ ነው ከምድር ነው ከዛ በኋላ የእናንተን እኔ ይመልሳለሁ አላቸው። ከዛ ተሰበሰቡና፣ ምን ችግር አለው ዮሐንስ ጥምቀት ከሰማይ ነው ብንል ብሎ ሲሉት፣ ከሰማይ ነው ካለን ያኔ አልተቀበልንም፣ ለምን አልተቀበላችሁም ብሎ ስል ምን ምክንያት አለናል። ሌላኛው ደግሞ ለምን ከሰማይ አይደለም ከምድር ነው አንልም ብሉ፣ ከምድር ላይ ካለን ደግሞ ምድር ሁሉ ዮሐንስ ነቢይ እንደሆነ ያውቃሉና ተነስተው በድንጋይ ይወግሩናል። እና ታዲያ ሲባል አናውቅም እንላለን። አናውቅም ብሎ ሲሉት፣ እናንተ አታውቁም እኔ ግን አልነግራችሁም አለ። ባይ ዘው ኢየሱስ አልነግራችሁም ያላቸው ቢነግራቸው ስለማይቀበሉ ነው እና በመሰረቱ መንፈስ ቅዱስ ባይመጣ ኖሮ ብላችሁ ውስጥ ያስቡ። ዝም ብላችሁ ሪላክስ አድርጉና መንፈስ ቅዱስ ባይመጣ ቤተ ክርስቲያን የሚባል ነገር የለም። መጽሐፍ ቅዱስ የእግዚአብሔርን ቃል ስታጥኑት የሐዋርያ ሥራ መጽሐፍ ምዕራፍ 11 ላይ ነው ለመጀመሪያ ጊዜ በአንጾኪያ ደቀ መዝሙርትም ክርስቲያን ተባሉ ብሎ የሚናገረው እዚህ መንፈስ ቅዱስ በምዕራፍ ሁለት ላይ ነው የመጣው። ከምዕራፍ 11 በኋላ ነው የመንፈስ ቅዱስን መገለጥ ወይም መገኘት የምትመለከቱት። በአዲስ ኪዳን ያሉ የተአምራት አገልግሎቶች በአጠቃላይ የጀመሩት ከመንፈስ ቅዱስ ምጻት በኋላ ስለዚህ ምዕራፍ አንድ ላይ በጣም የሚያሳዝነው ነገር ጌታ ኢየሱስ ክርስቶስ ለሀምሳ ቀን ከሞት ከተነሳ በኋላ ደጋግሞ እየታያቸው የእግዚአብሔርን መንግስት ነገር ያስተምራቸው ነበረ እንዲሁም ደግሞ እኔ የነገርኳችሁን የተስፋን ቃል አጥብቃችሁ ጠብቁ። ዮሐንስ በውሃ አጥምቋችሁ ነበረ፣ ከጥቂት ቀን በኋላ ግን እናንተ በመንፈስና በእሳት ትጠመቃላችሁ እያለ የእግዚአብሔር መንግስት በኃይል የሚሸፋበትና የሚመሰረትበትን መንገድ እየነገራቸው እነሱ ደግሞ ቅድም እንደነገርኳቸው ጉባኤ ቁጭ ብሎ የሚያስጨንቃቸው የእስራኤል መንግስት ነፃ የመውጣት ጉዳይ። ለምሳሌ አሁን ዛሬ እንኳን እያወራው አንዳንድ ሰው ከመቼ ይህን ስብክ ጨርሶ ጸሎት ይጀምራል የሆነች ጉዳይ ላይ ቢናገረኝ እንደምትሉት እነሱም የሚጠብቁት እስራኤል በጊዜው ዓለም አቀፍን ከተቆጣጠረው ከሮም መንግስት ቀኝ ግዛት በታች ስለምትኖር፣ ሞትን ድል አድርገ ከተነሳ መቼ ነው ታዲያ የእስራኤልን መንግስት ከሌላ ባርነት ነፃ አውጥተ እስራኤል የራስዋን ምድራዊ መንግስት የምታቋቁመው የሚል ምድራዊ ጥያቄ ያቀረቡለት እኔ ኢየሱስ ሲመቸኝ፣ እነሱ የጠየቁት ምድራዊ ጥያቄ በዚህ ጊዜ ነው ብሎ ሳይመልስላቸው እንደዚህ አላቸው። አብ በገዛ ስልጣን የወሰነውን ጊዜና ሰዓት ማወቅ ለእናንተ አልተፈቀደላችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ ሲመጣ ኃይል ታገኛላችሁ። አየህ፣ የመንፈስ ቅዱስ ኃይል እጥረት ሲገጥማት ቤተ ክርስቲያን ኢየሱስን መናገር ታቆማለች። አምልኳ የተወዘጋገበ ምድራዊ ይሆናል። የመንፈስ ቅዱስ ኃይል ሲመጣ ግን ከተጠበባችሁ ጥቅም ተወጡና፣ ኢየሱስን በልኩ ማየት ትጀምራለን። መቼ ነው የእስራኤልን መንግስት ነጻ የምታወጣው ብለው ሲጠይቁት አባቴ በገዛ ስልጣኑ የወሰነው። በሌላ አማርኛ እሺ፣ ምን ማለት መሰላችሁ? አንዳንዶቻችሁ መቼ ነው እግዚአብሔር ሆይ አሁን ካለበት ሁኔታ አውጥተኝ የማመልክህ ብላቸው የምትጠይቁ ሰዎች፣ መቼ እንደሆነ አይታወቅም። ነገር ግን ድናቸዋል። የዘላለም ይወጣ አግኝታቸዋል። ዝም ብላችሁ አሸብሽቡ ማለት ነው። እሺ አጠገብ ያለው ዞር ብለህ ጌታ እንደዚህ እያለ ነው በሉት። አሁን ያለው ጥያቄ ተራ ነው። ዋናውን ጥያቄ መልሼልሃለሁ። የዘላለም ህይወት አግኝተሃል። ተላቀ አምልክ ይልሃል። አይዞህ ወይ ይወላችሁ። ማንም ከሞት ወደ ኋላ ተነስቶ በማያውቅበት ከተማ እያዩት የተሰቀለ እያዩት ከመቃብር ከመስቀል አውርዶ የተቀበረው ኢየሱስ ተነስቶ በፊታቸው መቆሙ ዝም ብሎ ሊደንቃቸው ሲገባ ይሄ ከሙታን የተነሳው ጌታ አጠገብ ሆኖ የእስራኤል መንግስት ከሮም አገዛዝ ነፃ የምትወጣው መቼ ነው? ብሎ ሲሉት አባቴ በገዛ ስልጣኑ የወሰኑ ጊዜና ሰዓት ማወቅ አይሰጣቸው ማለት እና ታዲያ ሲባል መንፈስ ቅዱስ በእናንተ ላይ ሲመጣ ግን ኃይልን ትቀበላላችሁ፣ በይሁዳ በኢየሩሳሌም በሰማሪያ አንዳንዱ ቸርች ላይ መቶ ዓመት ተቀምጦ አንድ ቀን ያድናል የሚል አቅም ያጣው ሃይማኖት እንጂ መንፈስ ስለሌለበት ነው። ዛሬ ማታ የሚመጣ በመንፈስ ሰባኪ ያደርጋል። አሜን። እስቲ ከኔ ጋር ጩኹና መንፈስ ቅዱስ በሉ። እስኪ መንፈስ ቅዱስ ይምጣባችሁ በኢየሱስ መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልን ትቀበላላችሁ፣ በይሁዳ በኢየሩሳሌም በሰማርያም ምስክሮቼ ትሆናላችሁ አላቸው። ይሄ ጊዜ ማለት ባይዘዎች ደቀ መዝሙር ኢየሱስ ክርስቶስ ምንም ከሞት ቢነሳ እንኳን ኢየሱስን የገደሉ ማህበረሰብ ባሉበት አይነት እንባሮመንት ውስጥ ነው ያሉት። መንፈስ ቅዱስ በሰው ላይ ካልመጣ በቀር ሰው ደፋር ክርስቲያን መሆን አይችልም። መከራን የሚያሸንፍ መሆን አይችልም። ቻለንጅ የሚያሸንፍ በማዕበል ውስጥ ቆሞ የሚያመልክ ሰው ሊሆን አይችልም። ለምሳሌ አሁን እንደኔ ማዚ እንደኔ በጉባኤ ፊት ቆመን የምንሰብክ እንደኔ አቤለው የምናመልክ፣ በዚህ ድሜ ሰው ፊት ቆመ አንድ ሺህ ይሁን አንድ ሚሊዮንም ይሁን ምንም ሳይመስል ቆመ የምታወራው ይወለ እናንተ ስላልገባችሁ ኮ ነው። የአንድ ቀበሌ አስተዳደር ራሱ ስንት ጊዜ አንበበው ተዘጋጅቶበት መሰለ የሚቆመው በሰው ፊት እንዳልሳሳት እያለ ማለት ነው። መንፈስ ቅዱስ በእናንተ ላይ ሲመጣ ግን በትውልድ ፊት ቆማችሁ ኢየሱስን ትዘምራላችሁ ኢየሱስን ትና እኔ ዛሬ አንዳንዶቻችሁ ላይ በመከራ ፊት በማዕበል ፊት ቤታችሁ ላይ ባለው ቻለንጅ ላይ ኢየሱስን የምትናገሩበት ብፍረት ይገባባችሁ። ስለዚህ እነዚህ ሰዎች በሮቻቸውን ዘግቶ የሚጸልዩት አይሁድ እንዳያጠፏቸው በቻቸውን ዘግቶ ይጸልያሉ። በጣም ደስ የሚለኝ ነገር ግን በር ዘግቶ ሲጸልዩ ጌታ ኢየሱስ ሊለያቸው ሲል አንድ ነገር ብሏቸዋል። እኔ ብሄድ ይሻላቸዋል። እኔ ሲሄድ ግን ሁልጊዜ ከእናንተ ጋር የሚኖር የማይዋረድ የማይሰቀል፣ እንደነ ውርደት የማይገባው ከእናንተ ጋር ለዘላላም የሚኖር የሚያጽናና መንፈስ ይመጣል አላቸው። በተለይ ሁል ጊዜ የሚያጽናና የሚለውን ቃል እንዴት እንደምወደው አንተ እኮ ሰው የሚያጽናና አትልስቱ ሲረዳ ነው። አንዳንድ ጊዜ እኮ ለብሰ አምሮብህ ሸሚዝ አጥበው ስትወጣ ውስጥ ያለው እረት አይታወቅም። መንፈስ ቅዱስ ግን በልብስ የማይሸፈነውን ሐዘን ይደርስና ያጽናል። ስለዚህ ይሄ መንፈስ መቼ ነው የሚመጣው አላቸው። ይሄን መንፈስ ደስ የሚለው ሲለይ ስለሰሙት በር ዘግቶ እንደ ቅድሞ አሁን በጌታ በኢየሱስም የእስራኤል መንግሥት ይመሰረት ነፃ ይውጡ አይደለም ይጸልዩት። አቻ አቻ አንዳንዶቻችሁ ከዚህ በኋላ ችግር እያለ እዳ እያለ ተንበርክካቸው የምትፈልጉት ግን ገንዘብ አይደለም። ሚራክል መኒ አይደለም። መንፈስ ቅዱስ ትላላችሁ፣ ተአምራት ይዞ ይመጣል። ባካችሁስ ባህል ጥውና መንፈስ ቅዱስ በሉስ ይበት እና በራቸውን ዘግተው አንዱ ትዳር አንዱ ፈውስ አንዱ ሚራክል መን አይደለ፣ የሚጸልዩት ደጃቸው ተዘግቷል። ይመጣል ያልከው የታለ እያሉ በር ዘግተው ይጸልያሉ። ታዲያ ሁሉም በአንድ ልብ ነው ሚለው፣ በህብረት ነው ሚለው፣ እንደ አንድ ሰው ነው ሚለው፣ ጸሎታቸው አንድ ነው። አየ እዚህ አሁን እንኳ ቢፈለግ አመለካከታችን ቡራቡሪ ነው። እነሱ ግን በራቸው ዘግተው ጸሎታቸው አንድና አንድ ብቻ ነው፣ መንፈስ ቅዱስ ይላል ድንገት እንደሚነጥቅ አውሎ ንፋስ አያ፣ እኛ አሁን እኮ ሞቅ ካለን ራሱ የሆነች የተለማመድነው ነገር አለ። እነሱ ኳ ግን ከተለመደው ነገር ውጭ የሆነ እንደሚነጥቅ አውሎ ንፋስ ልክ ይህም ቤት አንስቶ እንደሚጠራርገው እንደሚሄድ ከባድ አውሎ ንፋስ የሆነ ነገር ሲመጣ፣ አንዱ በኢየሱስም ወጋው እያለ አንዱ የሚወድቅ እየያዘ አይደለም። ሁሉም በአንድ ልብ ስለነበሩ እያንዳንዳቸው ላይ ነው ምልክት የተቀመጠ በእያንዳንዳቸው ላይ በእሳት የተከፋፈለ ሊሳን ታያቸው ይልና እያንዳንዱም የተቀበለው መጠን በአዲስ ቋንቋ መናገር ጀመረ። አንተ ወደዛ ሲመለስ እየተናገር ነው፣ ወደዛ ሲዞር እየተናገር እንዴት እንዴት ያደርጋታል የምትለው ሴትዋ የለችም። አሜን በል የሆነ ታዛቢ ፐርሰን የለም። ሁሉም በአንድ ልብ ስለነበረ ሁሉም ይህ እንዴት ብዬ ልንገራችሁ። በመሰረቱ ብብሊካሊ ሊሳን ስትናገሩ በአእምሯችሁ ሆናችሁ አይደል? ምን እንደምታወሩ አስባችሁ አይደለም። በሌላ አማርኛ ምን ማለት መሰላችሁ? ከሆነ ሙቭመንት በኋላ መንፈስ ቅዱስ መንፈስ ቅዱስ እያሉ መጸልዩትም ቀረና፣ ምን እንደሚያወሩ ማይታወቅ ነገር እያንዳንዳቸው እያወሩ አንዱ በአንዱ እንዳይተፋፈር የሚያወራው አንዱ ለሶ ሰው አይደለም፣ ሁሉም ሰው እያንዳንዱ እያወራ ይሄ ብቻ አይደለም። ቅድም ፈርቶ የዘጉትን በር ከፈቱ። ሲከፍቱ ራሱ ዝም ብሎ አይደለም እያወሩ ናቸው። በተብራራ ወደ እናንተ መጥቼ ላውራ። አሁን እኔ እዚህ ሀገር የማወራው ልሳን በአለም ዙሪያ የሆነ ሀገር ቋንቋ ሊሆን ይችላል። ልክ በር ከፍቶ ሲያወሩት፣ ትላንትና አይሁደኛ ብቻ የሚናገረው ጴጥሮስ እብራይስጥ ምናምን ይናገራል፣ ይኛውም ይናገራል። ጎሽ ጎሽ ጎሽ የበዓሉ አከባበር ትክክለኛው ሰዓ ሳይደርስ ጋራ ከማለዳ ጠጥተው ሰክረዋል። በበዓሉ ሲባል ጴጥሮስ እንደዚህ አለ። ትላንት ማን እንደሆነች የማትታወቅ ሽጉጥ ያልታጠቀች አንድ ተራ ገረድ አይቶ አላውቀውም ብሎ የማለው ጴጥሮስ ነገር ተገለበጠና፣ እናንተ የይሁዳ ሰዎች እኛ የሰከርን አይደለንም። እናንተ ሰቅላችሁ የገደላችሁትን ኢየሱስ እግዚአብሔር ከሙታን አስነስቶታል። ይህ ብቻ አይደለም። በነብይ እንዲህ ተብሎ እንደተጻፈ ነው እ ሲባል በዘመኑ መጨረሻ በወንድና ሴት ባሪያዎቼ ላይ ከመንፈሴ አፈስሳለሁ ሕፃናቶች መገለጥ ያያለሁ። ልሳንና የመንፈስ ቅዱስ ኃይል ሲመጣባችሁ መጀመሪያ ከጥበት ሕይወት ትወጣላችሁ የሆነ ጥብብ ብላችሁ አሳባችሁ ጥብብ ሳባችሁ ጥብብ ከማለት ትወጡና የሆነ እላያችሁ ላይ መቶ ሪቫይቭ ሲያደርግባችሁ ያላችሁበት የተወለዳችሁበት ቤተሰብ ይሄ ነው ችግር ይሄ ነው ኑሮ ይሄ ነው ከምትሉበት ትወጡና አውት ኦፍ ኮንትሮል በመለኮት እውቀት፣ በመለኮት ብቃት፣ በመለኮት ኃይል መተማመን መስፋት ዛሬ አንድን ሰው የሆነ የሆነ አቀርቅሮ ከሚኖርበት የህይወት ስርዓት ቀና የሚያደርግ መንፈሱ ይግባበ የሆነ ተራ ጥያቄ ይዛ አስር ነቢይ ጋር ከመሄድ ያስወጣል። ምክንያቱም መቼ ነው የእስራኤል መንግስት ነጻ የሚወጣው? እያሉ የነበሩበትን ጥያቄ ጣሉና የተወለደው ከሙታን የተነሳው ኢየሱስን ወደሚሰብኩበት በድብረት ወጡ። ስለዚህ የመጀመሪያ የመንፈስ ቅዱስ ኃይል ሲመጣ የሆነ የሆነ ቅራቀምቦ ከሆነ ጥያቄ ይዘ ከመዞር ህይወት ያወጣና ቦልድ የሆነ እውነት ስለ ወንጌል ስለ የምስራች ስለ ቤተክርስቲያን ስለ ትውልድ ማሰብ ትጀምራል። ሁለተኛ የመንፈስ ቅዱስ ኃይል ሲመጣ ምድራዊ ከሆነ አስተሳሰብና ስርዓት ያላቀቃቸዋል። ምን ሲሆን የመንፈስ ቅዱስ ኃይል ሲመጣ አይታችሁ ከሆነ ሉቃስ ወንጌል ምዕራፍ አንድ ላይ ከቁጥር 26 ስታነቡት ማርያም፣ መልአኩ ገብርኤል መጥቶ ትወልጃለሽ አላት። ትጸንሻለሽም ትወልጃለሽም ማለት እንዴ አለች። በኖርማል ማንነቱ እንዴት ሊሆን ይችላል አለች። መልአኩ እንደዚህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይልም ይጸልልሻል ብሎ ሲላት፣ አለች መንፈስ ቅዱስ የሚመጣ ከሆነ በተፈጥሮ ስርዓት ሊሆን አይችልም። ነገር ግን መንፈስ ቅዱስ ከመጣ ምን ይሆናል? ይቻለዋል አለች። ዛሬ ለአንድ ሰው መልእክት አለኝ። እንደ ተራራ ቤታችሁ ላይ በቆመ ጉዳይ፣ የማይቻል በሚመስል ጉዳይ የመጣው መንፈስ ቅዱስ ኃይል ቀላል ያደርገው። አጠገባ ያለው ሰው ንካውና መንፈስ ቅዱስ ይመጣ በአስተሳሰብን ይቀይረሃል በሉት እግዚአብሔር ውጪ ትልቅ የምታደርገው ነገር የማይቻል የምታደርገው ነገር እንዳይኖር፣ አያያያያ ተራራ የሚመስል ነገር እንዳይኖር፣ የማይሻገር የሚመስል ነገር እንዳይኖር። እንዴት ሊሆን ይችላል? ወንድ የሚባል አላውቅም ብላ ስትል የመንፈስ ቅዱስ ኃይል ይመጣብሻል ብሎ ስላት እንደዚህ አለች አለች የጌታ ባሪያ እንደ አፍቃል ይሁንልኝ። ለምንድነው የተስማማችው? ቅድም እንዴት ይሆናል ብላ ነበር። መንፈስ ቅዱስ ይመጣል ስል አንተ ማርያም ባይዘች ስለ መንፈስ ቅዱስ በቂ እውቀት ያለው ሴት ናት። ባትሆን ኖሮ ሊሆን አይችልም ብላ ክርክር ትቀጥል ነበር። ነገር ግን መንፈስ ቅዱስ ይመጣል ሲባል አለች እጸንሳልም ባይዘች ማርያም መጸነስ የቻለችው ልዩ ፍጡር ስለ ሆነች አይደለም፣ መንፈስ ቅዱስን አክሰብት ስላደረገ የእግዚአብሔር መንፈስ ሆይ፣ የሚዳሰስ ሆነ የምትነካ ሆነ የምታወራን ሆነ የምትመራን ሆነ የምትታይብን ሆነ እዚህ ቤት እንድትታይብን ዛሬ ፊት ቁሜ እንደገና ወልካም እልሃል እንደገና ንግሥብን እልሃል እንደገና ክበርብን እልሃለሁ እንደገና ግዛን እልሃለሁ እንደገና ግባ እዚህ ቤት እልሃል እንደገና ውረሰን ይሄን ቤት እልሃል እንደገና ተቆጣጠር ይህን ቤት እልሃል የማይመችህ ይውጣ ከዚህ ቤት የማይሆንልህ ይነቀል ከዚህ ቤት የማይገዛልህ አይኑር እዚህ ቤት በኢየሱስ አንደኛ ከጠበት ከጠባብ አስተሳሰብ ያወጣና ሰፋ ያደርጋቸዋል። የመለኮትን ስርዓት ተቀባይ ያደርጋቸዋል። ኪሳችሁ ላይ ብዙዎቻችሁ ዛሬ የመለኮት ስርዓት ትቀበላላችሁ። ይዘ የሁለት ሚሊዮን ሀሳብ ታስባል። ሰው ነቅለዋል ሲባል መንፈስ ቅዱስ ከኔ ጋር ነው ትላል። ብቻን ሆነ ህዝብ ታስባል። ምን ሆነ ነው ሲባል መንፈስ ቅዱስ እዚህ ቤት ነው ትላል። መንፈስ ቅዱስ በእናንተ ላይ ሲመጣ ያለ ገደብ ኢየሱስን እየሰበካችሁ ሜድ ትጀምራለች። የሆነ አጥር አያስቆማችሁም። እኔ እንትን ቸርች ነኝ እንትነኝ እንትነኝ ብለ አትቆምም። ወደ ምድር ሁሉ ትሄዳላችሁ። የተባለው መሪ ይዘ እንቀሳቀሳል። አክስት አታስብ፣ አጎት አታስብም። መንፈስ ቅዱስ እንደመራ በይሁዳ በሰማሪያ በኢየሩሳሌም እስከ ምድር ዳርቻ ምኖች ትሆናላችሁ ምስክሮቼ ባይዘው ይሄ መንፈስ በእናንተ ላይ ከመጣ በኋላ የምትሰብኩት የእግዚአብሔር ቃል በተግባር በህይወታችሁ መፈጸም ይጀምራል። ለዚህ ነው ሐዋርያ ሥራ ምዕራፍ 13ን ስታነቡት እንደዚህ ይላል። እግዚአብሔርም በሚከተሉ ምልክቶች የሰበኩትን የጸጋውን ቃል እውነተኛነት ይመሰክርላቸው ነበር ይላል። እነሱ ያድናል ብሎ ሰብኮ ሲከተሉ እግዚአብሔር በመንፈሱ በኩል ደግሞ ድነትን እየሰጠ ቃሉ ከራሱ እንደሆነ ምስክር ይሰጥ ነበር። ኦኬ፣ ምዕራፍ አንድ ላይ የተመለከቷቸው ሰዎች ኢየሱስ ከሙታን ተነስቶ ተነስቷል ብሎ ለመስበክ ፍርሃት ያለባቸው ሰዎች ናቸው። ቀና ብላችሁ ስሙ ተነስቷል፣ አይቶታል፣ ተነስቷል ብሎ ግን ለመስበክ ድፍረት የላቸውም። አይታችሁ ከሆነ ማርያም ሄዳ እ ማርያም መግደላዊት ማርያም የኢየሱስን መነሳት አይቶ ከመጡ በኋላ ለነ ጴጥሮስ ተነስቷል፣ መቃብር ውስጥ የለም ብሎ ባሉት ጊዜ ምን ያሉት ይህም ቃል ቅዠት መስሎ ታያቸው ይላል። ተነስቷል አይተን መተናል ብለውት አይ ብቀት እየቀያ ቃዣሽ ነው ትንሽ ያው ኢየሱስን በጣም አንቺ ስለምትወጂ ዝም ብሎ መስሎ የሆነ እንደምጣት አይነት ቅዠት ነግቶሽ ይሆናል። ይህ የነበረ ጴጥሮስ መሳሪያ በታጠቀ ወታደር ፊት እናንተ ሸንጎች ሁሉ ስሙ እኛ ያየነውን ከመናገር የሰማነውን ከመመስከር ዝም ማለት አንችልም እያሉ እስራት የማይቋቋመው የወንጌል እውነት የሚገለጠው መንፈስ ቅዱስ ይመጣባቸው። አሜን። ታዲያ መንፈስ ቅዱስ ከኛ ጋር እንዲኖር ነው የመጣው፣ በእኛ ላይ እየጨመረ እየተሞላን እንድናደግ ነው የመጣው። ይሄ መሆን እንድችል ምን ማድረግ አለብን? አንድ ጓደኛ እንኳን ቢኖራችሁ ያ ጓደኛ በጓደኝነት አብሯችሁ እንዲቀጥል ለሱ የሚመች ነገር ማድረግ ግዴታችሁ ነው። ቡና ማይወድ ከሆነ ጓደኛችሁ ቡና እንደማይወድ አውቃችሁ ቡና ጠጣ ሳትሉ ትኖራላችሁ። ካፌ መሆን ወይ የማይመቸው ከሆነ ወይ የሆነ ነገር ማይመቸው ከሆነ ለሱ የማይመቸውን ነገር ባለማድረግ ጓደኛችሁ ሆኖ እንዲቀጥል ታደርጋላችሁ። ታዲያ መንፈስ ቅዱስ ከእኛ ጋር እንዲቀጥል ምን እያደረግንለት ነው? ምን ምቹ ስፍራ እየሰጠን ነው በቤታችን ላይ በጸሎት ስፍራ አለው ወይ? እያመለክን በቤታችን ቦታ አለን ወይ? ወይ ደግሞ ቸርች ቸርች መተን ጥሩ መዝሙር የሚዘምር ዘማሪ የመጣ ቀን በቃ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ብለን እንደተነቀለ ሶኬት ንቅል ብለን መንገድ ላይ የረሳነውን በሳምንት አንዴ ነው የምናውቀው። እዚህ ቤት ካሉ ወገኖች በጣም ይቀርቡኛሉ፣ እጅግ በጣም ይቀርቡኛሉ። ደግሞም የሚቀርቡኛል። አሁን ባለቤቴ ከኔ ጋር ካላት የቀረ ቤት አለክ ያለኝን ታቃለች፣ የሌለኝን ታቃለች። ሳትጠይቅ በፊት ምን እንዳለኝና እንደሌለኝ ስለምታቅ የምትጠይቀው ማግኘት የምትችለው ምን ልነግራችሁ ፈልጌ የእግዚአብሔርን መንፈስ በቀረባችሁት የቀረ ቤት አለክ የጸሎታችሁ መልስ ይወሰናል። መንፈስ ቅዱስ አእምሯችሁን፣ ህይወታችሁን ሲቆጣጠራችሁ ተንበርክካችሁ የምትጠይቁት የእናንተ ጥያቄ አይደለም። እንዴት ብላችሁ መጸለይ እንደሚገባችሁ በማይነገር መቃተት መንፈስ ቅዱስ የምትጸልዩትን በእናንተ ይሰጣችኋል ነው የሚለው። ጌታ ይባረክ። ይህ መንፈስ እንደገና ቤታችን ይቆጣጠሩ።